ኦኬ ናው ኤል ፎር ኤል ፋይቭ የሆነው እነዚህ ሁለቱ ገጥመዋል። ብሌጅ አድርገዋል የሚለው ወይም ጠቧል። በአማርኛ ብሌጅ ተጭኖታል እና ይሄ እስከዚህ ድረስ የሚያሟት አት ደ ሴም ታይም እዚህ ጋር ሲራመዱ እንደዚህ እና ኤል ፎር ኤል ፋይቭ በእርግጥ አንዳንዱ ሐኪሞች ሰርጀሪ የሚሉት ኦፕሬሽን ይላሉ። ካልተሻለህ ሰርጀሪ አለ ይላሉ። እኔ ታውቁት በዚህ ድሜ የሰርጀሪ ምንትናለሉ ሰርጀሪ እኮ አንድ ዶክተር አይከድም፣ ሁለት ሶስት ዶክተር ነው የሚከደው ለእንደዚህ አይነት ነገሮች መነሻው ምንድን ነው? መነሻው ምን እንደሆነ አላወኩትም። አንዳንዴ መውደቅ አለ። በልጅነታችን ደግሞ ቅጠል ስንሸከም እንደዚህ እንትን ስንል ከዛ ምን አልባት እንደገና ደግሞ ወይት ለማንሳት እንትን ስንል ከአቅም በላይ እኔ በርክ እንትን ከማን አንሳለሁ ምን እንደዛ ነገሮች ሊኖሩ ይችላሉ። ግን ብዙ ጊዜ እንትን አለኝ ቆየ እስኪ ስፖርት ሄዳለሁ። ጉዞ ስጓዝ ይይዘኛል ይይዘኛል። ቅድም አይ እሱም ብሏል። እንትን ሜክሲኮ ያለው እና እዚህ ጭራንጓዬ ላይ ጭናት አለኝ እና ህመሙ በጣም አንድ ሶስት ዓመት ይሆነዋል ክብደት ግን

አይዞህ የተከበሩ የአቶ መንግስቴ ልጅ ግራዝማች ነበሩ ወይስ መምህር ነው? እንደተኛ ነው? እህት ይሄ ይሄ ካልጠፋ ማጥፋት እስኪ ጠዋት ጠዋት ይሄን መንካት አለባችሁ። አይዞህ እሺ

ቅድም ስጫኑት እዚህ ጋር ያሞት ነበር። የተከበሩ በሰላም ነው። ከዚህ ወደዚህ መንቀሳቀስ የሚቸገሩ ይሄ ነው። ሲሄድ ሄድ ሄድ ልና እቆማለሁ፣ ይደነዝ ይዘኛል፣ ፍራሽ የረገጥኩ ይመስለኛል። አንዱ ይሄ ነው። ደሞ አላስቸግረውትም። ከዚህ ጀምሮ የምግብ መፍጨት ችግር፣ የመተንፈስ ችግር፣ ጭንቀትን በስድስት ሰከንድ ይሰናበታል። ይሰናበታልሽልቸል ምን ላይ የተሰማት ተሰማት? በጣም ኃይለኛ ማለት ነው። በለው፣ የሐረር መሄድ አለበት። የሐረር ሰንገምባል አለ አይደል

ቸው ከመጣ ቱርካል መጣ ለራሳቸው ጉዳይ እኛ ላይ እየሰራ ነው። ምንድን ነው? መጣ እንዴ? ይገርማል። ኔትወርኩ ዋይፋይ አይሰራም። ይሄ ይሰራል፣ ይሰራል። እነዚህ

የተንሰትዩት ቀደም እና አሁን ልዩነቱ ዜ የሚቸገሩ ሲነሱ ነው፣ ሲራመዱ ነው፣ ሲተኙ ነው። ከባድ ነበር፣ ቀላል አይደለም። እዚህ ቀስ ብዬ እንትን ነሱ

ይሄ መጥፋታል በሳምንት የሚጠፋው በቆስጣ በጎመን